ማች ስምንት ሁለት ሺ ሀያ አምስት ዓለም አቀፍ የሴቶች ቀን ይከበራል። ወደ ኢትዮጵያ ማህበር የምራኑ አስራዘጠኝ ሀምሳ ዳንፎር ዛብን በጣም ጥሩ ጥሩ ተናጋሪዎች አሉ በጤና ጉዳይ ላይ በተለይ። ስለዚህ አስራዘጠኝ ሀምሳ ዳንፎር ዛብን ብቀሉ እስከ ቲዩፒም ድረስ እንገኛለን። ከዛ አንድ ማስታወቂያ አለኝ። ዛስደርስ አብራችሁን ቆይ በነገራችን ላይ እንደነገርኳችሁ ሰሞኑን ወክ ነህ የማደርገው እዚህ ሸዋ ስጋ ቤት ጋር ደርሻ። ከሜን ስትሪት ሰቦ ስቴሽን ባቡር ጣቢያ ወጣችሁ ወደ ግራ ወደ ኢስት ታጠፍ የሚገኘው ስቶር ነው። ሸዋ ስጋ ቤት ስሙ ይሁን እንጂ ስጋ ቤት ብቻ አይደለም፣ በነገራችን ላይ እንዲሁም ስጋ ትንሹ ነገር ነው። ሌሎች ብዙ ሸቀጣ ሸቀጦች አሉት። መታችሁ ጎብኚ። ቀዝቃዛ ነፋሻማ ከፊል ደመናማ ይላል። ኢትዮጵያ ቢሆን አየር ነው፣ በጣም ቆንጆ ነው፣ ደስ ይላል። ወክ እያደረግኩኝ ነው ከኔ ቤት እስከ ኢትዮጵያ ማህበር አንድ ሰላሳ አምስት ደቂቃ ይፈጃል ኢትዮጵያ ማህበር እንገናኛል ነገ እሁድ ኪዳን ምህረት ቤተክርስቲያን ሄዳለው ኪችነር ኪችነር በጣም ደስ የሚል ቦታ ያላቸው እርሻ ውስጥ ሰፊ መሬት በተለይ ፍልሰታ ላይ ሱባኤ ለመያዝ በጣም አመቺ ስፍራ ነው። አዳራሽን ለመስራት እያሰቡ ነው፣ እንግዳ ማስተናገጃ የሚሆን በተለይ በሱባኤ ወቅት። ጸበልም አላቸው እና በመጪው ሜ 24 ፈንድሬዚንግ አላቸው። እሱን በተመለከተ አንዳንድ ማስታወቂያዎች ይሰራላቸው። ቤተክርስቲያንም በረከት እንዲደርሰኝ ለመሳለ መሄድ ያለውኝ ወደ ኪችነር ነገጠዋት ኪችነሮች እንገናኝ እንግዲህ ማስታወቂያውን በዝርዝር እንመለስበታለን። ግን ለጊዜው ትኬት ብትገዟቸው በረከት እንዲደርሳቸው መገኘት ባትችሉም ትኬት ንግዟ ሂሩት ጋር ደርሻለሁ። በነገራችን ላይ ሂሩት ዛሬ ጃዝ ናይት አላቸው። እነ ዳንኤል ባርነስ፣ ግርማ ወልደ ሚካኤል ሶልድ አውት ነው። ግን ይዶን ቢሊቭ ድስ አንድ ሳምንት ቀድሞ ነው ሶልድ አውት የሆነው። የኤፕሪልን ሞክሩ። ፕሮዲ ር ብሮዲ የሚባል ሳክስፎኒስት ተጫዋች አለ ከግርማ ከጌታቸው መኩሪያ ጋር ድሮ የተጫወተ የእሱ ሙዚቃ ይጫወታሉ። ዛሬ ማታ አንፎርቹኔትሊ ቦታ የለም በት ለኔክስት መንት ዝግ ነው። በመጨረሻም 1950 ፎርዝ አቨኒው ላይ የኢትዮጵያ ማህበር ደርሰናል። ወደ ውስጥ ልገባ ነው። ዛሬ ኢንተርናሽናል የሴቶች ቀን ይከበራል እዚህ የኢትዮጵያ ማህበር እና እሱን አቴንድ አደርጋለሁ። የሴቶች ቀን የሴቶች ብቻ አይደለም የእኛም ጭምር ነው። ብቻ ሳይሆን ብዙ በእስር ላይ የሚገኙ ሴቶችን ማሰብ ፈልጋለሁ። መስከረም አበራ እና ገነት አስማማው ባለፈው ፍርድ ቤት የዛሬ 11 ቀን አካባቢ የተከታተ የነበር ጉዳያቸውን ትናንትና በለቀቁት ቪዲዮ እንደገለጽኩትኝ 250 ሺህ ብር ለዲፌንስ ፈንዳቸው ሊጋል ዲፌንስ ፈንዳቸው ለጠበቆቻቸው እንደ አፕሪሺዬሽን ከኛ የሌሎ ኦፊስ አሎኬት አድርገናል። ሌሎች ጓዶችም ጓደኞችም ቃል ይገባችሁልኝ አላችሁ። ዳንኤል መርጋት፣ ቅድስት ማርያም ቤተክርስቲያን ኦፍ ኮርስ ባዩ ሬጉላር ናቸው፣ የታወቀ ነው። እንችሁ ሌሎችም ፍላጎት ያላችሁ ኢንተረስት ያላችሁ ሰዎች ኮንታክት አድርጉኝ። አንድ ላይ ሰብሰብ አድርገን ትንሽ ጆ አትሊስት ከጎናችሁ ነው፣ ሶሊዳሪቲ ማሳየት አለብን። በድጋሚ መልካም የሴቶች ቀን ይሁንላችሁ። ወደ ውስጥ እንገባለን። አለብህ አደራ፣ አለብህ አደራ አንተ ወጣት ለዚህ ለባንዲራ የሚል ዘፈን ነበረ። በሱ ዘፈን ነው የምለያቸው። ዩቱብ ላይ ይኖራል። ያ ለእስረኞቻችን አደራ አለብን፣ ኃላፊነት አለብን።